ሰባራ መጠገኛ ነበር። ልክ እንደ ከርቤ፣ ከርቤ ዕቃ የጠግናች በስንታቅ ልክ ዋርካ ዳቆቋል። የዕቃ መጠገኛ ነው። ሰው ዕቃ ሲሰበርበት ዋርከው ወዶ ቆፍ ቆፍ ቆፍ ያግደው ያወጣና ጣብ ጣብ ቀጥ ያለቀ ይሆናል። በዚህ ነው ምንስ ተጠቀምና ሲጠቀሙ የነበሩ ድንጋይ አምጣልኝ።

ያው አሁን በጋ ስለሆነ ትንሽ በጋስ ደም ያንሳቸዋል። ያው ደም ያንሳቸው ነው እንጂ እንደዚህ ሲበዛበት ዘንድ ወር ድርቁን ታየዋለህ። ድርቁ በጣም በጣም ጸሐይ መስሎበት ዋርከውን ሁሉ ደም አጣ መሰለኝ። እናንተው እኛም ደግሞ በቃላችን መሰረት ለሰው ይማር ዘንድ ዋርከዎች እንዴት እንደሚጠግኑ ወተህ ተውጠን ከደማቸው እቃ ለመጠገን ብለን ነው እንግዲህ እናደርገዋለን ይሰጡል። ዕፅዋቶች አይክዱም። ጊዜ ያላችሁ እንደምን እንኳን ሳይገብሩ ይቅሩ። በቃ በዚህ እንጠቀም። አዎ እቃውን አምጠው

እግዚአብሔር በሰጣችሁ ቁልቋል እና በዋርከው ነው። በዋርከው በጭበኸው ድምፅ እሚያደርጉታል። ቀጥ ይላል። እስኪ እንየው፣ እናድነዋለን። እናድነው፣ እስኪ እናድነዋለን። እያየሁ ነው፣ እያየሁት ነው። ደሙ መጣ፣ ይኸውልህ። እንዲህ እያሉ ትቀባለህ፣ እንዲህ ታደርጋለህ። እንግዲህ ተፈጥሮ ተፈጥሮ ይጠግናል። ሰው ደግሞ ሰው መጠገን ያለበት የሰው ሰባረው ብዙ ነው። ሰው መጠግነው ከሆነ ግን ከንቱ ነው። እንግዲህ እንጠጋገን። ሰባራነን ዋርከው እየጠገ ነው ከሆነ እኛ ደግሞ ተዋርከው እንሻላለን። እንጠጋገን፣ እንበዳዳ። የሰው ልጅ ሲመጣ ራቁቱን ነው። ራቁቱን የመጣበት ምክንያትም አንዱ አንዱ እያለ ሰው እንዲረደው ነው። እንጠጋገን። ተጠጋግደን ያማረ እቃ እንሆን፣ የሚጠቅም እቃ ብንሆን የተሻለ ነው። ይኸው እንግዲህ ዋርካ ፍሬውን ከመስጠት ማር ወተትና ስጋ መኖ የተለያየ ጥቅም ከመስጠት ባሻገር ሰባራሽ እየጠገነ ነው ካሳየ እኛ ሰዎች ስምን እያደረግ ነው፣ ዛሬ ሰባራ ነው የምንጠግን ወይስ መስበር ነው? መስበር ነው እንግዲህ ተፈጥሮ ራሱ ተፈጥሮን ይጠግናል። እንግዲህ ተፈጥሮ ራሱ የሰው ልጅ እየጠገኑ ነው የሚገኙትና ምክንያቱም ስ መገልገያችን ስለሆነ የእኛ እንደጠገኑ ነው እንግዲህ መገልገያችን ካጠገኑና የሰው ልጅ ሰውን መጠገን ደግሞ አለበት በሆነ ሲሆን እጽዋቶችንም መጠገን ማለት መንከባከብ አለበት። ስለዚህ እንግዲህ ያው እንግዲህ ከዚህ ብዙ ነገር እንማራለን አባ በጣም ነው ያስገረመኝ በእውነት አሁን ዘመናዊ የፕላስቲክ ስራ መጥቶ ነው እንጂ ድሮ የሚጠቀሙበት ይህን ነው ብለውኛል እና በጣም የሚገርም ነው እናቶቻችን ብዙ ነገር ይህ ቦም የሚያበኩበት ይህ ምንድን ነው የሚባለው ይሄ ከቅል የተሰራ ይሄ አዎ ይሄ ጉድ ነው ይሄ ወተት የሚገቡበት አለ ይሄ ቦቅል የሚባል አለ እሱስንም በዚህ ነው የሚያስብ የቅል አለ እ ቁኒቁል የሚባል አለ። ቁኒቁል የሚትላት አለ። በዛን ጊዜ ዘመኑ ግሬር አለ ምን የለለ አለ። ሁሉም ጌጥ የሚሰራ የነበር ከቅል ነው። ሁሉም ጌጥ ይንመረበራል፣ ይጠለፋል። ጌቱ ምን የነበር በቅል ነው። ያቺ ቅል በጭራ ትሰራለች፣ ትጠለፋለች፣ በቅቤ ትወለወላለች። በየ ባጡ በየገብዶ ተሰብስበው ስታየው ልብን ይማርካል። ባህላን የሚሰራ ቢሰፋው ያቺ በሸምቅላት እና አንድ ቀን ስትሰበር ዝምላ ትጣልም። ያችንን ቅል ወስዶ በኋላ ዶማ ያዟታ አስዘው እንደነበር። አሁን ዛሬ ወተቱ ነው፣ ነገ ሲደርግ አይታይም፣ አይታይም እኩል ይሆናል ከዚህ ጋራ። አሁን እርጥብ ስለሆነም ከፕላስቲክ በላቀ ደረጃ በጣም ጠንካራነቱን ያሳየ ይመስለኛል። አሁን ባንድ ጊዜ ይደርቃል። አሁን አልደረቀም፣ ይሄ እርጥብ ስለሆነ ነው። ሲደርግ ግን ቅሉን ነው የሚመስለው። አይታወቅም መልኩ ብዛን ብዛን አይታወቅም። ይይዘው አለብጦ ከዛን በኋላ መገልገያ ይቀጥላል ማለት ይቀጥላል። ስለዚህ እንደዚህ ተጠጋግነን ይኖር ነው ስለሆነ አሁንም ይህንን ማሳይ ዕፅዋቶቹ ሰው እንዲንከባከባቸው ጥቅማቸው ብዙ እንደሆነ እኛ ደግሞ እርስ በርሳችን መጠጋገል እንዳለብን፣ መረዳዳት እንዳለብን ምልከታና ምሳሌ ለመስጠት ነው ንን ሰባራቃምጠን ዛሬ በዋርካ እየጠገኛለ እንጂ ዛሬ ዛሬ ሰው ትቶታል ሰው ትቶታል። ሰው ነገር ግን ያለፈውን ታሪክ ለማሳየት እና ሰው ደግሞ ሰውን ይረዳ ይጠግን ዘንድ ሚስጥራችን የሚገደል ዘንድ ይህንን ቃል አሳይ ወደቻ ብቻለሁ። በጣም አመሰግናለሁ። የሚገርም መልእክት ነው። እንግዲህ ተከታታዮቻችን እንግዲህ ከዚህ ብዙ ነገር ሊማሩ ይችላሉ። ምክንያቱም እንግዲህ ያው ራሱ ራሳችን ካልተጠጋገን ተፈጥሮ ተፈጥሮ እየጠገነች ነው እና ያው አሁን ፕላስቲክ ብናጣ ራሱ ምናልባት ሱቅም ምናልባት ባናገኝ የገጠር አካባቢዎች ብዙም ይሄ ራሱ ቦታቸው ለሱቅ ማመች ላይ ሆኖ ይችላል፣ እና ሱቅ ላይ ይኖርባቸው ይችላል። ስለዚህ ፕላስቲክ ባያገኙም በዚህ እንደሚጠቀሙ ከድሮ መማር አለባቸው፣ መጠቀምም እንዳለባቸው ነው። ስለዚህ አባ በጣም ነው የምናመሰግነው፣ ትልቅ ነገር ነው ዛሬ ያስተማሩን፣ በጣም ነው የምናመሰግነው። አዎ እንግዲህ እችን ቃ ቅድም ሰባ አርባ ሜትር ታፈሳለች እያለ አዋ እየደፋች ነበር ግን ቤትን ይሻት አለድም ዛሬ ከተማ ስትሄድ እችን ሰባራ ዕቃ የነበረች ተጠግነ ወስደህ ታሳይለኝ፣ እንት እንደተጠገነች አሁን አድርቀ ተፈተ ፈተርና ዋና አድርግበትና በጣም ጉበ እንግዲህ አየህ ነው። በ በቃ አሁን በተለይ ሲደርቅ ድምዳንሁ አይታወቅም። ንቅዘት ሄዳል። ስለዚህ ሰዎች ከርቤ እንደሚያደርጉት ሁሉ ዋርካም እንደሚጠግን ሰውም ሲሰበር ሰው ነው። ጌሻ ግን ስብራት የምናውቀው የሰው ስብራት ሰባረው ብቻ የተሰበረ ወል በድንጋይ ወይ በሆነ ነገር የተቀጠቀጠው ሳይሆን ልቡ የተሰበረ ሚሊዮን ሰው አለ፣ ብዙ ሰው አለ። አዎ ይኸውም ሰው የሰበረ እኮ ይሄን ልቡ የተሰበረውን ህዝብ ሰው ጠግኖ ይገባል። ሚሊዮኖች ልባቸው ተሰብረዋል። ይሄን ልብ፣ የልብ ስብራት ደግሞ ከእግር ስብራት ከእጅ ስብራት በእጅጉ የላቀ ነው። አይታይም፣ አይከሰትም። እና እንደዚህ ዋርካ ተጠጋግነን ውሃ እኛ ደግሞ ሰዎች ደግሞ ልንጠጋግንበት እንጠቃቀም ነገርጎዶችን ነው የዛሬበጣምእናችን ያዝ ብላ ገባችብኝ። ከዛ መለስ አድርጌ፣ በውስጥ መለስ አድርጌ በእንጨት

ቀን እንመጣለን። ደና ይሁን ሰላም ይሁን። እስኪ አሜን። ደና ይሁን አሜን። ደና ድረስ።